እንግዲህ ቤተሰቦቻችን ከአስቸጋሪ የጉዞ በባላጅ በጣም አስቸጋሪ ነው። እግዚአብሔር ይመስገን ደርሰናል። ከቤት እንግዲህ ልንገባ ነው። የማዘር ሪያክሽን ለማየት ቸኩያለሁ። ለማንኛውም ቤተሰቦቼ እስኪ ንግባ። እንግዲህ እቃዎቹ ወደ ቤት እያስገባን ነው የምንገኘው። ቤተሰቦች እንደምታዩ በጣም ገጠር ነው አካባቢው መደብ ነው እንደምቻዩት ድሮ እንግዲህ የቤተሰቦቻችን ያኖሩን ያሳደጉን በዚህ መደብ ነው፣ እና እንግዲህ ይህንን መደብ ደግሞ ለማፍረስ ትንሽ ተቸግረን ነበር። መደቡ ግን አፈረስንባችሁ። የለም ያዘ ይመከታሰራበታለሁ እንዲህ አድርጊ። ጥሩ እንግዲህ ይህንን ይመስላል። ልጆትን ይመርቋት። ወላሂ ወይዬ ፈጣኑ ጊዮርጊስ፣ ቅዱስ ገብርኤል ጋራ እና ክዳኗ በዛይ አደራ አደራ ሰላም ቤተሰቦች እንዴት ናችሁ? ዛሬ ቀን እንግዲህ ሰርፕራይዝ ልናረግ ነው። አንድ ቲታችን ከሳውዲ ደውላ ቤተሰቦቼን አልጋ ሰርታችሁ ያልጋ ልብስ ገዝታችሁ፣ እንደምታዩት እንግዲህ አልጋ እስከነ ሁሉ ነገሩ ገዛስተናል። እዚህ ጋር ደግሞ የምታዩት ስልክ ገዝቻለሁ ለማዘር ሄሎ የምትልበትና ለመብራት ምትሆናትን እንደምታዩት እና ዱቄት አለ፣ ነጭ ዱቄት ማለት ነው። ዘይት ገዝተናል። እንግዲህ ይህንን እቃ ሁሉ ይዘን ምን ሄደው ባላ ከባላ ወጣ ብለን ትንሽ አድነጮ የምትባል ቦታ ነው የምንሄደው። ቤተሰቦች ዛሬ ቀን ውሏችን በጣም አሪፍ ነው የሚሆነው ምክንያቱም እህታችን ለወላጆቿ ነው እንግዲህ ሰርፕራይዝ እንድናደርግላት የፈለገችው። እንግዲህ የእነሱን ደስታ እዛ ከደረስን በኋላ የምናሳያች ይሆናል። ቤተሰቦቻችን ይህንን አልጋ አስገብቼ አነጣጥፌ ምናምን ነው የምመጣው። ሌሎች ቤተሰቦቼ ደግሞ እንደዚሁ ሰርፕራይዝ ማድረግ የምትፈልጉ ለእህታችሁ ለወንድማችሁ፣ በእቃ ብቻ አይደለም በምትፈልጉት አይነት ነገር በቴሌግራም ቻናላችን ማናገር ትችላላችሁ። ሁሌን ኮሜንት ስር ስልካችን እናስቀምጣለን። ይህንን ቪዲዮ እንግዲህ የሰው ደስታ የሚያስደስታችሁ ካላችሁ ላይክ ማድረጋችሁን እንዳትረሱ። የደወል ምልክቷን በመንካት ደግሞ ሰብስክራይብ አድርጉ። በየመንገዱ ደግሞ የክረምቱን ሰብል እናስጎበኛችኋለን። ጸደይ ውሎ ከኛ ጋር ዋሉ። እንወዳችኋለን። እንግዲህ ከሱቅ እየወጣሁ ነው እንደምታይን ቤተሰቦች ኮንፈርቱ አንሶላው እና እንደገና ደግሞ ፍራሽ የገዛሁበት ቤት ላይ እቃይን እየሰበሰብኩ በባጃጅ ለመሄድ እንግዲህ ይህንን ኮንፈርት የገዛሁት ሁለት ሺህ አምስት መቶ ብር ነው። እንደምታዩት ውበቱ ማርያምን በጣም ነው የሚያምረው። ሲነጠፍ ምናምን በጣም ነው ደስ የሚለው። እኔ ወድጃ አለው። እህታችን አሳይተናት ግን በራሳችሁ ምርጫ ግዙ። ሌላም ሌላም ምርጫ አሳይተናት ነበርና በራሳችሁ ምርጫ ግዙ ስላለችን ይሄንን ኮንፈርት እኔ በጣም ወድጀው የሆነ ከለር ያለው በጣም ደስ የሚል ነገር ነው እና ወድጅ ይህንን መርጫ አለው። እንግዲህ እናንተ እንደምትወዱልኝ አልጠራጠር ቤተሰቦች። እንግዲህ እንደገና ደግሞ አጣጥፈን ወደ ቦታው አስገብተን ይህን ለእናንተ ለማሳየት ነው ያወጣሁት። እዚህ ጋር ትራስ ነው፣ ለአባት ትራስ ይባላል። ሶስት ከምሳ ለአንድ ትራስ ሶስት ከምሳ ለሁለቱ ሰባት መቶ እዚህ ጋር ደግሞ መቀየር የሚሆን አንሶላ ሁለት ሁለቱ አንሶላ አንድ ሺ አንድ አንድ ሺ አንድ ለሁለት ሁለት ሺ ሁለት መቶ ብር አንሶላ። ውስጡ ሁለት አንሶላ እና ትራስ ሁለት ትራስ አለው። ለገጠር ደግሞ በጣም አሪፍ ነው። ምክንያቱም እንዳይቆሽባቸው ኮንፈርት ሁል ጊዜ እንዳይነጠፍ ብለን ነበር እንደዚህ ሁለት ያደረግ ነው። እናታችን እንግዲህ በምርጫዋ ነው፣ ሁለት እንዲሆንላት ስለፈለገች ዋጋውም ተመጣጣኝ ስለሆነ እዚ ጋ የምታዩት ፍራሽ አስራ አንድ ሺ ብር ነው። ኢትዮፎም ይባላል። ቤተሰቦች ባይዘ ወይ ኤክስትራ ቦንድድ የሚባል አለ በአስራ ዘጠኝ ሺ አሁን ባለው ዋጋ። እንደገና ቀስተ ደመና የሚባል አለ ለሜትር ከምሳ ይሄ ሀያ ሁለት ሺ ብር ነው። እንግዲህ ሁሉም ሰው በቸም እንዳቅሙ ነው። እና ይሄ ኢትዮፎም ራሱ በጣም አሪፍ ነው። እንግዲህ እዚህ ጋር ደግሞ አልጋ አዘን በኮንትራት ነበር ያሰራነው። ደርሶልን እንደ አጋጣሚ ገጣጥሞት ነበር ሰው እንዲያየውና በጣም ጽድት ያለች አልጋ ናት። ባይዘወይ እኔ ባይዘወይ እንደዚህ አይነት ዲኮሬሽን የሌለው አልጋ ነው። በጣም ወደውና ለገጠር ሲሆን ደግሞ በጣም አሪፍ ነው። ምክንያቱም ትኋን ምናምን አንዳንድ ነገር አይፈጥርም። በቃ ምንም ነገር ጽድት ያለን የሚሆነው ሁሌ እንደገና የተጠቀምነው ጣውላ ደግሞ አሪፉ ጣውላ ነበር አንደኛ ደረጃ ማለት ነው። ለአልጋችን ደግሞ ሀያ ሁለት ሺ ለሜትር ካምሳ ነው። ሀያ ሁለት ሺ ብር ነበር ያሰራ ነው። ቤተሰቦች ማሰራት ምትፈልጉ የምትፈልጉት አይነት እቃ ካለ በውስጥ አናግሩኝ። የፈለጋችሁትን ቦታ በቃ እዚህ ጋር ገጠር ይሁን ምን ይሁን ከዚህ የበለጠ ገጠር ያለ አይመስለኝም። ባይዘወይ ለባጃጅ አስቸግሮን ነበር ግን ቢሆንም ሰው ለማስደሰት ስለሆነ ማርያምን በጣም ደስ እያለን ነበር። ስንሄድ የነበረው ፀሐዩ በጣም አስቸጋሪ ነበር። ባላ አካባቢ እንግዲህ ፀሐዩ አለቅም፣ ቅርብናት መሰል ለመሬቱ የሆነ ከፍታ ቦታ ላይ ስለሆነ ነው መሰለኝ። ባላ ፀሐዩ በጣም ቅርብናት፣ እና ታቃጥላለች በጣም እና ቢሆንም እሱንም ተቃቁመ ሆነዋል። ሰው ለማስደሰት ነው እንዳልኳቸው። እኔ ነበርኩ ደክሞኝ የነበረው ከሁላቸውም በላይ ባጃጅ ሽፌራችን ትንሽ አሞት ነበር። እንደዚህ የርቀት ብዙ እኛ ነን ብዙ ጊዜ የምንወስደው ደንበኛችን እንደገና ጓደኛችን ስለሆነ እንደዚህ ደግሞ የቀን ስራ እያሰራ ነው ተሸክሞ እንደሚታ እንግዲህ ቤተሰቦቻችን ከአስቸጋሪ የጉዞ በባጃጅ በጣም አስቸጋሪ ነው። እግዚአብሔር ይመስገን ደርሰናል። ከቤት እንግዲህ ልንገባ ነው የማዘር ሪያክሽን ለማየት ቸኩያለሁ። ለማንኛውም ቤተሰቦቼ እስኪ እንግባ። ማዘርዬ ደህና ዋላችሁ እንዴት ናችሁ? ሰላም ነው? እንዴት ነው? ሰላም ነው እግዚአብሔር ይመስገን። እሺ ልጅት ናት የላከችን ነው እንግዲህ እቃ አንድ በአንድ ባያጅ ወደ ውስጥ ስለማይገባ እያስገቡ ነው ያሉት፣ እንደምታዩት። እኔ ደግሞ እቃ ሊያስጉ ማለት ይቻላል፣ ኮንፈርት ምናምን ቀለል ያለ እቃ ነበር ይዤ ገባሁት። አቤት፣ ከገባን በኋላ ደግሞ አስቸጋሪ ነገር ምን እንደተፈጠረ ታውቃላችሁ? መደብ አለና መደቡ ፈርሶ ራሱ ትንሽ አስቸገረን። እንደምንም ማፈረስ ነው። መደቡ ማዘር እንኳን ከልክላል ነበር አይቻልም፣ እናንተ አታፈርሱትም፣ ተውት ምናምን ብለው ነበር። ማለት አዝነውልን ማለት ነው። ኧረ ተውት ምናምን ሲሉ ነበር። በጣም ግን የፈራ ነው ነገር፣ ይቺ መሀል ላይ ያለችው ምሰሶዋ እንዳታግተን። መደቡ ችግር የለውም ይፈርሳል፣ በአልጋ እየተካን እስከሆነ ድረስ ሂታችን እንግዲህ ይህንን ቪዲዮ ታየዋለሽ የኔ ሂት። እግዚአብሔር ይስጥሽ፣ እግዚአብሔር ያክብርሽ። ወላጆቹን ያከበረ ሰው መቸም ሁሌም ይከበራልና እግዚአብሔር ይስጥሽ። እንደዚህ እንደምታዩት በመደብ አድጋ ሂዳ እንደገና ስደት ላይ ሆና ቤተሰቦቿን ለማስደሰት ከመደብ ወደ አልጋ በጣም ነው ደስ የሚለው ማርያምን። ትንሽ ነገር ሊመስል ይችላል ለሌላ ሰው፣ ለእሷ ግን ትልቅ ስኬት ነው። በጣም ትልቅ ማለት ነው። እንግዲህ ሁሉም ሰው ስኬቱ ይለያያል አደል? እንግዲህ ይሄ ደግሞ ከመደብ ለቤተሰቦቿ ወደ አልጋ ከስንት ጊዜ እየኖሩ እኮ መደብ ላይ ነው የኖሩት። አድገው እንደገና ደግሞ ልጆች ወልደው የልጅ ልጆች ላይ ደርሰው ራሱ ምኝታቸው እንኳን ያልተስተካከለ ነበር። እናታችን ደግሞ ሄዳ እንደዚህ አስተካክላለች። እዚህ ጋር እንግዲህ ለእኛ ሽርጉድ ስትል ነበር። ማዘር ጭስ እየጨሰ ሲያስቸግራት እስኪ ላንድ ድልሽ ምናም ብዬ እያነደድኩ ነው። እንደምታይን ጭሱ ትንሽ ያስቸግራል። ምክንያቱም እኔ ደግሞ ከጭስ ከራኩኝ ቆዮ የከተማ ሰው እኮ ባይዘወይ፣ ሰንፏል። በጣም በእውነት በጣም ሰነፎች ነን። ምንም እየቻልን አደለም፣ ፀሐይ አንችል፣ ብርድ አንችል፣ በቃ የሆነ ከበድ ያለ ነገር ትንሽ እየከበደን ያለው እና አንዳንዴ ደግሞ እኔ ለራሴን ቻሌንጅ ማድረግ በጣም ያስደስተኛል። እናቷ ይችትና አያቷ ናት፣ ባይዘወይ እናቷ አደለችም። እንግዲህ ለአያቷ ነው እንደዚህ ያደረገች ያለችው። አያቷም እናቷም አንድ ቤት ነው የሚኖሩት፣ እንዳጋጣሚ ግን አያቷ ነበር ያገኘናት። በጣም ነበር ደስ ያላት። የገጠር ሰው ደግሞ ደስታው እንዴት መሰላችሁ? በውስጡ ነው። እንደዚህ እንደ ከተማ ሰው ማካበድ ምናምን የለም በቃ የለበትም። እና ብታዩ የምርቃት ማዕት ነው የተመረቅነው። በስመ አብ ዚጋት በጣም ተሳቃ ነበር። ማዘር ለምንድን ወር አፈሩ ተውት፣ በቃ እኛ ራሳችን እናወጣለን ልጆች አሉ ማታ ይመጣሉ ራሳቸው ያወጣሉ ምናምን ብለው እንትን ሲሉ ነበር። እኛ ደግሞ የመጣንበት አላማ ሰው ለማስደሰት እንደገና ደግሞ ሁሉንም ነገር አድርገን እንደዚህ አልጋው አስተካክለን ምናም መጨረሻው ማየት ፈልገን ነው። በቃ የሚገጣጥምላቸው ሰው ደግሞ አይኖርም። እንደዚህ ማለት የገጠር ሰው ስለሆነ ትንሽ እንዳይከብዳቸው ብሎን ምናምን አንዳንድ ነገሮች እንደዚህ ሁሉንም ነገር ገጣጥመን ነበር ለመሄድ የፈለግ ነው። እንደምታይት አልገው ይሄ መደቡ ፈርሶ እንግዲህ አፈሩ በጣም ስለበዛ ሊመሽብን ስለሆነ ብቻ እንግዲህ እዚ ጋ አስጠግሰነዋል። እንደገና ደግሞ ሁሉንም ፈራርሰው አልቆ አፍርሰን ከጨረስን በኋላ ደግሞ አስቸገረን በጣም እና እንግዲህ እንደምንም ወደ ጠጋ ብለና ወደ ግድግዳው ግዴታ ነው። እንደዚህ ትንሽ ቤት ያላችሁ ከሆናችሁ እንዳጋጣሚ ለቀጣይ ትምህርት እንዲሆናችሁ ሜትር ከሀያ ብታሰሩ ሜትር ከሀምሳ ስለሆነ ነው እዚ ጋ ብያለን። እንግዲህ ችፑዱም አስገብተናል። ለስተ መጨረሻ ተሳክቶልን በጣም ፈርተን ነበር። ማርያምን እንግዲህ ሳናሳካው እንዳንመለስ እንደገና የሰው መደ ምናምን አፈራርሰን ሳናሳካው እንዳንመለስ ፈርተን ነበር። እግዚአብሔር ይመስገን ይሄድንበት እንግዲህ ተሳክቶልናል። እያነጠፍን ነው ነው እንደምታዩን ኮምፎርቱ መስራው ትንሽ አድካሚ ነበር ግን በጣም ደስ የሚል ድካም ደስ ብሎን ነበር ስንሰራይ ነበር ነው ስንሰራይዋል ነው እንግዲህ ዚህች ጎጆ ላይ ይህን የመሰለ አልጋ የኔ እናት ይሄታችን እግዚአብሔር ይስጥሽ ደጋግሜ ነው መመርቅሽ አላውቅም እኔ ለወላጆቹ የሆነ ነገር እንደዚህ የሚያስደስት ምክንያቱም ወላጆቻችን ሲያሳድጉን በጣም ብዙ መስዋዕት ለራሳቸው ጫማ ሳይለብሱ ለእኛ ጫማ ገዝተው፣ ለራሳቸው ልብስ ሳይገዙ እንግዲህ ጓደኞቻችን ሲለብሱ በዓል መጥቶ አንዳንድ ነገር ከጓደኞቻችን ወደኋላ እንዳንቀር በቃ የሚያደርጉትን ነገር ትምህርት ስንማር በጣም ብዙ መስዋዕት አድርገዋል። ለእነሱ ይሄ ነገር ሲያንሳቸው ነው። ማዘርዬ እዩትኝ። መጨረሻው እንግዲህ ጨርሰናል፣ አስተካክለናል። መጀመሪያ እዩልን ጓ እንግዲህ እዚህ ቁጭ ይበሉና፣ እንዴት አዩት? ኧረ በሉ እስኪ ማዘርዬ ቁጭ ይበሉ። እንዲህ አለም የለም እንግዲህ መደቡ ግን አፈረስንባችሁ፣ ማ አይደል ይሄ የያዘው በሕይማ ከታሰራበታለሁ እንዲህ አድርጊ። አዎ ጥሩ። እንግዲህ ይሄንን ይመስላል። ልጆትን ይመርቋት። አዎ በለላ ፈጣኑ ጊዮርጊስ ቅዱስ ገብርኤል ጋራ ይና ክዳርማበዛይት ራአራ እዚ ጋ ደግሞ ማለት ነው አዘርዬ፣ አንሶላ አለእዚጋ ሁለት አንሶላ ሁለት ትራስ አለ። እዚህ ጋም እንደዛ ቆይላ ሳየች ማለት ነው። ይሄኛው ሲቆስ አንስተው የሚጠቀሙት አሁን ደግሞ ብርድ የመጣ ስለሆነሎ ይሄ ሌላኛው ነው መቀየርያይ አንድ ይሄ አንድ ደግሞ ይሄ ሁለተኛ ማለት ነው። እነዚህ ደግሞ የትራሶች ልብስ ማቀያየሪያ ይሆናል ማለት ነው። እንደገና ደግሞ እዚህ አለ ሁለተኛ። ሁለተኛ ደግሞ ይሄኛው እንግዲህ እንደወደዱት ተስፋ እናደርጋለን። ማዘርዬ አዎ፣ እሱ ይጠብቅልን። ደሞ እንደነገሩ ሆነ። ገና ገና ልጅ ናት፣ ገና ልጅ ናት

እና ጨርሰናን ማዘርዬ፣ እዚጋ ዘይት አለ፣ እዚጋ ደግሞ ነጭ ዱቄት አለ። ይህንን ለማድረግ ነው እዚጋ የደረስነው። የመጣ ነው። እናመሰግናለን። በጣም ነው መት ቸው የዛሬ ቀን ውሏችን በጣም ደስ የሚል በ በህይወቴ በጣም የተደሰትኩበት ቀን ነው። ልበላችሁ፣ እንዴት መሰላችሁ? ማካበድ አይደለም። ማለት ገጠር ነው አይታችሁታል። በጣም ገጠር ከከተማ ወጣ ያለ ስለሆነ እንደዚህ አይነት ሰው ሲመጣባቸው ምን ያህል ተደስተው እንደገና ለእኛ ደግሞ ሸር ጉድ ብለው ከዚህም ከዛ ብለው በስማም፣ ለከተማ ሰው ያላቸው ክብር ይለያል። ሙለር ደግሞ የገጠር ምግብ በጣም ነው የሚወደው። ባይዘወይ በደንብ ነው የሚበላ። ስልክ፣ ይቺ ደግሞ ትንሿ ስልክ ለመብራትም ትሆናለኝ፣ እዛ ደግሞ መደወያ ሲም ካርድ ወንድም ወንድም ያወጣላችሁ፣ አይመችም ነው? እሺ እኔ እና አመሰግናለሁ፣ በጣም ይበቃኛል እናቴ ይበቃኛል። ውድ ቤተሰቦቻችን እንግዲህ ውላችን ይሄንን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። በጣም አድካሚ ግን በጣም ደስ የሚል ቀን ነው። ጭንቅላሴ ትንሽ አመማ አርጎኛል። ፀሐዩ መንገዱ ትንሽ አስቸጋሪ ነበር። ብቻ እግዚአብሔር ይመስገን። ደተኛ እንዴ ለማንኛውም ወዳችኋለሁ። እንደዚህ አይነት ለቤተሰቦቻችሁ ሰርፕራይዝ ማድረግ የምትፈልጉ ካላችሁ በቴሌግራም ቻናላችን ማግኘት ትችላላችሁ። ከኮሜንት ስር አለ ስልካችን። እንወዳችኋለን ቤተሰቦቻችን ቪዲዮአችንን እስከ መጨረሻ ድረስ ላያችሁልን እጅግ አድርገን እናመሰግናለን። እንወዳችኋለን።